ሰላም የማራ ከቤተሰቦች፣ የመንግስት ሰራተኞች የአበል አከፋፈል መመሪያ ይፋ ሆኗል። አዲሱ ከፍተኛ መካከለኛና ዝቅተኛ የአበል አከፋፈል ስርዓት ዋናው መረጃ ከሲቪል ሰርቪስ ኮሚሽን ደርሶናል። በሰንጠረጃ ጠረጃ አስደግፈ እናቀርብላቸዋለን። በሌላ በኩል ጡረተኞቹን በተመለከተ አዲሱ መረጃ ወጥቷል። አዲሱን የመንግስት ሰራተኞች የደሞዝ ጭማሪ ተከትሎ የጡረት አበል ይጨምራል ወይስ አይጨምርም የሚሉ ተደጋጋሚ ጥያቄዎች ከሰሞኑ ሲሰሙ ነበር። ይህንን ጉዳይ በተመለከተ ቁርጥ ያለ መረጃ ከፌዴራል ማህበራዊ ዋስትና አስተዳደር አግኝተናል ሲሆን በዛሬው መረጃችን አካተን እነግራቸዋለን ከዚሁ ጡረተኞች ጉዳይ ሳንወጣ በኑሮ ውድነት መባባስ ና በጡረታ መብታ ለመከበር ምክንያት በርካታ አረጋውያን የደህንነት ኑሮ እንዲገፉ መገደዳቸውን የኢትዮጵያ አረጋውያን ና ጡረተኞች ብሔራዊ ማህበር ከሰሞኑ አስታውቋል እነዚህ መረጃዎች በዝርዝር ትሰማላችሁ የማራኪ ቤተሰቦች መረጃዎቹን እስከ መጨረሻ ከተከታተላችሁ በኋላ መረጃዎቹ እውነተኛና ጠቃሚ መሆናቸውን ካረጋገጣችሁ ያላደረጋችሁ ቻናላችንን ሰብስክራይብ ሼርና ላይክ አድርጉ አስተያየት ጻፉልን ወደ መረጃዎቹ አለፍን የመንግስት ሰራተኞች የውሎ አበል አከፋፈል መመሪያ አዲስ ማሻሻያ ተደርጎበታል። አዲስ የወጣው መመሪያ የመንግስት ሰራተኞች ከስራ ቦታ ውጪ በሚያደርጉት የስራ ጉዞ የሚከፈላቸውን የቀን ውሎ አበል ክፍያ በሶስት የደሞዝ ደረጃዎች እንዲከፈል የሚያስችል ስራ ዘርግቷል። በዚህ መሰረት የእለት ምግብና አልጋ ውጭን ያካትተው የውሎ አበል ክፍያ አወሳሰን ለቁርስ 10፣ ለምሳ 25፣ ለእራት 25 እና ለአልጋ 40 በሚል በግልጽ የተከፈለ ሲሆን የክፍያው መጠን ከብር 6000 እስከ 12499 ከብር 12500-17999 ከብር 18ሺ በላይ በሚል የደሞዝ ምድቦች ላይ የክልል ዋና ከተሞችና የከተሞች አበል መጠን አማራ ክልል ደረጃ 3 1617 ደረጃ 2 1365 ደረጃ 1 1204 አዳማ ከተማ ደረጃ 3 1607 ብር ደረጃ 2 1386 ደረጃ 1 1236 ደቡብ ኢትዮጵያ ደረጃ 3 1670 ደረጃ 2 1418 ደረጃ 1 1257 አዲስ አበባ ደረጃ 3 2534 ደረጃ 2 1922 ደረጃ 1 1638 ሲዳማ ደረጃ 3 1670 ደረጃ 2 1418 ደረጃ 1 1257 ቤንሻንጉል ጉምዝ ደረጃ 3 1456 ደረጃ 2 1285 ደረጃ 1 1448 ጋምቤላ ሰባት ደረጃ 2 1285 ደረጃ 1 1145 ሀረሪ ደረጃ 3 1628 ደረጃ 2 1425 ደረጃ 1 1275 ሶማሌ ደረጃ 3 1414 ደረጃ 2 1236 ደረጃ 1 1099 አፋር ደረጃ 3 1446 ደረጃ 2 1264 ደረጃ 3 1103 ደቡብ ኢትዮጵያ ደረጃ 3 1607 ደረጃ ሁለት አንድ ሺ አራት መቶ አስራ ስምንት ደረጃ አንድ አንድ ሺ ሁለት መቶ ሀምሳ ሰባት ድሬዳዋ ደረጃ ሶስት አንድ ሺ ስድስት መቶ ሀያ ስምንት ደረጃ ሁለት አንድ ሺ አራት መቶ ሀያ ስምንት ደረጃ አንድ አንድ ሺ ሁለት መቶ ሰማኒያ አምስት ትግራይ ክልል ደረጃ ሶስት አንድ ሺ ስድስት መቶ ሰላሳ ስምንት ደረጃ ሁለት አንድ ሺ ሶስት መቶ ሰማኒያ ሶስት ደረጃ አንድ አንድ ሺ ሁለት መቶ አስራ ስምንት ማዕከላዊ ኢትዮጵያ ደረጃ ሶስት አንድ ሺ ስድስት መቶ ሰባ ደረጃ ሁለት አንድ ሺ አራት መቶ አስራ ስምንት ደረጃ አንድ አንድ ሺ ሁለት መቶ ሀምሳ ሰባት እንዲሆን ተደርጓል። እንዲሁም የዞን ዋና ከተሞችን በተመለከተ በ ተንጥረጅ መልክ የቀረበው የአበል አከፋፈል በሚመለከተው መልክ እናቀርባለን። የዞን ዋና ዋና ከተሞች የአበል መጠን አማራ ክልል ደረጃ 3 1432 ደረጃ 2 1445 ደረጃ 1 970 ኦሮሚያ ደረጃ 3 1407 ደረጃ 2 1218 ደረጃ 1 1078 ደቡብ ኢትዮጵያ ደረጃ 3 1341 ደረጃ 2 1138 ደረጃ 1 991 አዲስ አበባ ሶስቱም ደረጃዎች ዜሮ ናቸው። ሲዳማ ደረጃ 3 1341 ደረጃ 2 1138 ደረጃ 1 991 ቤንሻንጉል ጉምት ደረጃ 3 1281 ደረጃ 2 1089 ደረጃ 1 945 ጋምቤላ ደረጃ 3 1355 ደረጃ 2 1131 ደረጃ 1 977 ሱማሌ ደረጃ 3 1323 ደረጃ 2 1078 ደረጃ 1 917 አፋር ደረጃ 3 1340 8 ደረጃ 2 1127 ደረጃ 1 991 ደቡብ ምዕራብ ኢትዮጵያ ደረጃ 3 1341 ደረጃ 2 1138 ደረጃ 1 991 ትግራይ ደረጃ 3 1460 ደረጃ 2 1155 ደረጃ 3 977 ማዕከላዊ ኢትዮጵያ ደረጃ 3 1341 ደረጃ 2 1138 ደረጃ 1 991 ሆኖ ተቀምጧል። በዚህ መረጃ ላይ ያላችሁን አስተያየት ጻፉልን። ካላደረጋችሁ ሰብስክራይብ ያደረጋችሁ ተከታተሉን። ወደ ቀጣዩ መረጃ አለፍን። በርካታ አረጋውያን በኑሮ ውድነት መባባስና በጡረታ መብታ ለመከበር ምክንያት ለድህነት መዳረጋቸው ተነገረ። በኑሮ ውድነት መባባስና በጡረታ መብታ ለመከበር ምክንያት በርካታ አረጋውያን የድህነት ኑሮ እንዲገፉ መገደዳቸውን የኢትዮጵያ አረጋውያንና ጡረተኞች ብሔራዊ ማህበር ገለጸ። ማህበሩ ይህን የገለጸው ዓለም አቀፍ የአረጋውያን ቀን ለአረጋውያን ደህንነት መጠበቅ ሁለንተናዊ ኃላፊነታችን እንወጣ በሚል መሪ ቃል መስከረም 21 ቀን 2018 ዓ ም በአድዋ ድልመ ታሰቢያ ሲዘከር ነው። የኢትዮጵያ አረጋውያንና ጡረተኞች ብሔራዊ ማህበር ምክትል ፕሬዚዳንት አቶ ጌታቸው ክፍሉ ኢትዮጵያ ከጠቅላላው ህዝቧ ውስጥ አራት ነጥብ ስድስት ሚሊዮን በላይ አረጋውያን እንደሆኑ ገልጸዋል። አብዛኞቹ አረጋውያን የጡረታ መብታቸው ባለመከበሩ ና የማህበራዊ ዋስትና አገልግሎት ተጠቃሚ ባለመሆናቸው ካለው የኑሮ ውድነት ጋር ተደምሮ በመጦሪያ እድሜያቸው የድህነት ኑሮ እንዲገፉ ተገደዋል ብለዋል። አብዛኞቹ አረጋውያን በዝቅተኛ ኑሮ ደረጃ ላይ ስለሚገኙ ለዘርፈ ብዙ ማህበራዊ ና ኢኮኖሚያዊ ችግሮች መጋለጣቸውን አስረድተዋል። የሀገራችን ባህል ለአረጋውያን የተለየ ቦታ እንደሚሰጥ የታወቀ ነው። ቢሆንም አሁን ግን የግለኝነት ኑሮና ስር የሰደደ ድህነት ባህላችንን በእጅጉ ሸርሽሮታል ሲሉ ተናግረዋል። አቶ ጌታቸው የጡረት አምር ተጠቃሚ አረጋውያን በጣም ጥቂት ብቻ ናቸው ይበሉ እንጂ ቁጥራቸው ምን ያህል ነው የሚለውን ከመግለጽ ተቆጥበዋል። አረጋውያን መብታቸውና ደህንነታቸው ተጠብቆ በሁሉም ዘርፍ እንዲሳተፉ እንዲደረግና እንዲጠቀሙ ጠይቀዋል። አረጋውያን ተገቢ ድል ቢሰጣቸው ለዘመናት ያካበቱትን ልምድና እውቀት ለሰላም ለአገር ግንባታና ለድህነት ቅነሳ መጠቀም እንደሚችሉ አሳስበዋል መንግስትና ሁሉም የህብረተሰብ አረጋውያን ተገቢውን ማህበራዊና ኢኮኖሚያዊ ድጋፍ እንዲያገኙ የሚጠበቅባቸውን ኃላፊነትና ግዴታ እንዲወጡ ጥሪ አቅርበዋል። ማህበሩ ከ1993 ዓም ጀምሮ የአረጋውያን መብትና ጥቅምን ለማስከበር በአረጋውያን ፖለቲካዊና ኢኮኖሚ ልማቶች እኩል ተሳታፊ እንዲሆኑ እየሰራ እንደሚገኝ ጠቅሰው በሁሉም ክልሎችና በሁለት ከተማ አስተዳደሮች 1325 አባል ማህበራትን በማቀፍ እየተንቀሳቀሰ እንደሚገኝ ተናግረዋል። የህልፕጅ ኢትዮጵያ ተወካይ አቶ አማነ ዋቤ በበኩላቸው አረጋውያን ዋስነት የሚጠበቃ ጤናማ ህይወት እንዲኖራቸውና ለአገር ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ እድገትና ለመልካም የትውልድ ቅበብሎች የበኩላቸውን ጥረት እንዲያበረክቱ የተደረገ ቢሆንም ዘርፈ ብዙ ችግሮች አሉባቸው ብለዋል። መሰረታዊ ችግሮች ያሏቸው እንደ ጤና፣ ምግብ፣ መጠለያ፣ ማህበራዊ ዋስትና እንዲሁም የትራንስፖርት አገልግሎት ለአረጋውያን ተደራሽና አካታች አለመሆናቸውን ጠቅሰዋል። የእነዚህ የማህበረሰብ ክፍሎች ደህንነትና ሁለንተናዊ መብቶች እንዲከበሩ በአገሪቱ ያሉ የጤና የማህበራዊ ዋስትና ጥበቃ፣ ሌሎች መሰረታዊ አገልግሎቶችና ፖሊሲዎች መፈተሽና ከታች ማድረግ እንደሚጠበቅ አሳስበዋል። ብዛት ያላቸው አረጋውያን በተለያዩ የገቢ ማስገኛ ስራዎች ተሰማርተው ለራሳቸውና ለቤተሰቦቻቸው ገቢ መፍጠር እየቻሉ በእድሜያቸው ምክንያት የብድር አገልግሎትና የስራ ቦታ በማጣት እንደተቸገሩ ተናግረዋል። የአረጋውያን ማህበራት በአንዳንድ ወረዳዎች በመንግስት በተሰጣቸው የመስሪያ ቦታ አቅም ፈጥረው ገቢ ማግኘት ሲጀምሩና ና ሌሎች አረጋውያንን ለመርዳት ጥረት ሲያደርጉ እንደ አትራፊ ድርጅት ተቆጥረው የገቢ ግብር እንዲከፍሉ እንደሚገደዱ ገልጸዋል። ከመንግስት የተሰጣቸውን ቦታ ወይም ሼድ እንዲጠቀሙ አለመደረጉ ያልተ የተፈታ ችግር ሆኖ መቀጠሉን እና የሚመለከቱ የመንግስት አካል ትኩረት እንደሚሻ ማስረድተዋል። የአረጋዊያን ሁለንተናዊ ተጠቃሚነትን ለማረጋገጥ የተለያዩ ክንውኖች መኖራቸውን ጠቅሰው አስፈጻሚ አካላት በፖሊሲ ና በፕሮግራማቸው ውስጥ አረጋዊያንን ተጠቃሚ የሚያደርጉ ተግባራትን እንዲያካትቱ የሚያደርግ ህግ ጸድቆ ወደ ስራ መገባቱን የገለጹት ደግሞ የሴቶችና ና ማህበራዊ ጉዳይ ሚኒስቴር ደይታ ወይዘሮ ሁሪያ አሊ ናቸው። የህብረተሰቡን ተሳትፎ መሰረት ያደረጉ የአረጋውያን እንክብካቤ አገልግሎቶች እንዲስፋፉ፣ እንዲጠናከሩ አረጋውያን እድሜ ተመልካዩ ልምዳቸውን እና ተሞክሯቸውን ለወጣቱ ትውልድ እንዲያስተላልፉና ሁለገብ የልማት ተሳትፎ እንዲኖራቸው የተሰሩ መሆኑን ገልጸዋል። የማህበራዊ ጥበቃ አገልግሎቶች በየደረጃቸው ተግባራዊ በመደረግ ላይ መሆናቸውንና አረጋዊያን መደገፍና መደገፍና ማቋቋም ትልቅ ስራ መሆኑን የጠቀሱት ሚኒስትር ዴኤታው በ2018 ዓ.ም ገቢ ማስገኛ የሚሆኑ ማዕከላትን በየወረዳ ማቋቋም የሚያስችል ንቅናቄ መጀመሩንና ይህም ለአረጋዊያን የኢኮኖሚ ችግር መፍትሄ ይሆናል ተብሎ እንደሚጠበቅ አስረድተዋል። ክልሎችና ባለድርሻ አካላትም ይህንኑ ተፈጻሚ ለማድረግ ሚናቸው ሴቶቻቸውን እንደወጡ አሳስበዋል። ና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጌጎ ተስፋዬ አረጋውያን በእድሜ መገፋት ና በጤና መታወቅ በከተሞች መስፋፋት፣ በተለያዩ ተፈጥሮዊና ና ሰው ሰራሽ ክስተቶች እንዲሁም እርስ በርስ የመረዳዳት ና የመደጋገፍ እሴቶች በመሸራሸራቸው ለበርካታ ችግሮች ተጋላጭ እንደሚሆኑ ተናግረዋል። ይህን ሁኔታ ከመገንዘብ ባሻገር መብቶቻቸውን ማክበር፣ ተገቢውን ክብርና ፍቅር መስጣት፣ ድጋፍና እንክብካቤ ማድረግ ከሁሉም የሚጠበቅ ኃላፊነት ነው ብለዋል ሚኒስትሯ መብቶች መጠበቅ ሁለንተናዊ የልማት ተከታችነት ማለት ና ተጠቃሚነት እንዲረጋገጥ ከፓርላማው የጤና የማህበራዊ ልማት የባህልና ስፖርት ጉዳዮች ቋሚ ኮሚቴ ጋር በመቀናጀት በትኩረት መሰራቱን እንደሚቀጥል ጠቁመዋል። ለአረጋውያን የሚሰሩ ማህበራት ድጋፍ እየተደረገ መሆኑንና ባለፉት አመታት ከ154 ሚሊዮን ብር በላይ ድጋፍ እንደተደረገ ወደፊትም ሚኒስትሯ ይህንኑ እንደሚቀጥሉ ማብራርተዋል። በእለቱ ለአረጋውያን ተጠቃሚነት አስተዋጽኦ ላበረከቱ አካላት እውቅና የተሰጠ ሲሆን፣ የአማራ ክልል የቀጣዩ አመት የአረጋውያንን ቀን አስተናጋጅ ሆኖ ተመርጧል። በሌላ በኩል ማራኪ ከኢትዮጵያ ሰራተኛና ማህበራዊ ዋስትና አስተዳደር አዲሱን የመንግስት ሰራተኞች የደሞዝ ጭማሪ ተከትሎ ለጡረተኞች ውስጥ የጡረታ አበል ሊጨምርላቸዋል ወይስ አይጨምርላቸውም የሚለውን ጉዳይ ለማጣራት ሞክሯል። በዚህም መሰረት የሚኒስትሩ የሰው ኃይል አስተዳደር በሰጡት ምላሽ ለጡረተኞች ባለፈው ሐምሌ የተጨመረ በመሆኑ ከሐምሌ ወር የተለየ ጭማሪ እንደማይኖር ገልጸዋል። ይሁንና የሐምሌ ወር ጭማሪ ከዚህ በፊት በ2017 ዓ ም ለመላው የመንግስት ሰራተኞች የደሞዝ ጭማሪን ተከትሎ የመጣ እንጂ በ2018 ዓ ም ለመንግስት ሰራተኞች የተደረገው የሚያደርገውን ጭማሪ ታሳቢ ያደረገ አይደለም። ስለዚህ ለመንግስት ሰራተኞች ሁለተኛ ዙር ጭማሪ ሲደረግ ጡረተኞቹም የኑሮ ውድነት ሰለባ በመሆናቸው እንዴት የአበል ማሻሻያ አይደረግላቸውም ስንል ያቀረብነው ጥያቄ ግን በቂ ምላሽ ሳናገኝ ቀርተናል። የማራኪ ፕረስ ቤተሰቦች ያቀረብላችሁ መረጃዎች በተመለከተ አስተያየቶቻችሁን ጻፉልን። መረጃዎቹ እውነተኛና ትክክለኛ ሆነው ካገኛችኋቸው ሰብስክራይብ ያላደረጋችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር ብታደርጉ ደስ ይለናል። በሌሎች መረጃ እስከምንገናኝ በደህና ቆዩ።